በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ሞቷልን? ትንሣኤስ አማናዊ ነው ወይስ ምሳሌ? ክርስቶስስ የተነሣው በሥጋው ነው ወይስ በነፍሱ? እነዚህና እነዚህን የመሰሉ ጥያቄዎች ከዘመነ ሐዋርያት አንስተው ደጋግመው ሲጠየቁ የነበሩ ጥያቄዎች ናቸው። ጥያቄዎቹ ግን የእውቀት ጉዳይ ትኩረታቸው የሆኑ ሳይሆኑ መሰረታዊ የደህነት ጉዳዮች ናቸው። በዛሬው ቪዲዮአችን እነዚህን ጥያቄዎችና የአባቶቻችንን ምላሽ አብረን አካተን ይዘንላችሁ መጥተናል። አብራችሁን ቆዩ። በዛሬው ሦስተኛው የትምህርተ ኅቡዓት ክፍለ ጊዜያችን ወዘሙታን ተንስአ ከሚለው ጀምረን እንመለከታለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወዘሙታን ተንስአ ከሙታንም ተለይቶ ተነሳ። እንግዲህ አስቀድመን ወተንሳ ብለን ነበረ። አሁን ደግሞ ድጋሚ ወዘ ሙታን ተንሳ ይላል። ለምን ይደግመዋል ብለን ብንጠይቅ ወዘ ሙታን ለማለት ነው የሚደግመው። ምክንያቱ ደግሞ የሙታን ትንሳኤና የጌታችን ትንሳኤ ስለሚለያይ ነው። በሦስት ምክንያቶች ሙታን የምንላቸው እና አላዛር ትንሳኤያቸው አስነሽ ይፈልጋል። የጌታችን ትንሳኤ ግን አስነሽ አይፈልግም። በኃይልና በሥልጣን የተነሳው ትንሳኤ ነው። በመጽሐፍ እርግጥ ነው ይህን ኢየሱስን እግዚአብሔር አስነሳው ሲል እናገኛለን። ያ ብቻ ሳይሆን አብ አስነሳው መንፈስ ቅዱስ አስነሳው ሲልም እናገኝ እንችላለን። እነዚህን ብናገኝም ቅሉ የስላሴ ባህሪ አንዲት ስለሆነች ሥልጣናቸው አንዲት መሆኗን ለማሳየት እንጂ በኃይልና በገዛ ሥልጣኑ መነሳቱን ራሱ ጌታችን ምን ብሎናል? እኔ ነፍሴን ላኖራትም ላነሳትም ሥልጣን አለኝ ማንም ከኔ ሊወስዳት አይችልም ብሎ ጌታችን በግልጽ ነግሮናል። ስለዚህ ጌታችን በኃይልና በሥልጣኑ ተነስቷል። በዚህ ከሙታን ትንሣኤ ይለያል። ሁለተኛው የሙታን ትንሣኤ ኋላ ሞት አለበት። ለምሳሌ እና አላዛር ከተነሱ በኋላ ቅዱስ አላዛር የአንዲት ሀገር ሊቀ ጳጳሳት ሆኖ አገልግሏል። በመጽሐፈ ስንክሳር ዜና ሕይወቱ እንደተጻፈልን ከሊቀ ጵስና አገልግሎቱ በኋላ ግን አርፏል። ስለዚህ ዳግም ገና ሞት ነበረበት ማለት ነው። ስለዚህ የሙታን ትንሣኤ ኋላ ሞት ያለበት ስለሆነ፣ የጌታችን ትንሣኤ ግን ኋላ ሞት የለበትም። ቅዱስ ጳውሎስ ከሮሚ መልዕክቱ ምዕራፍ ስድስት ቁጥር ዘጠኝ ላይ በግልጽ ነግሮናል ጌታችን ዳግም ሞት እንደሌለበት ከትንሣኤው በኋላ ማለት ነው። ሶስተኛው ምክንያት ደግሞ የሞታን ትንሣኤ ዳግም ትንሣኤን ይጠብቃል ትንሣኤ ዘጉባኤን ይጠብቃል። ጌታችን ግን ትንሣኤ ዘጉባኤን አይጠብቅም። ኋላ ትንሣኤ ዘጉባኤ ላይ የሚመጣው ለእያንዳንዱ እንደ ስራ ዋጋውን ሊከፍል ነው እንጂ እሱ ዳግም ሊነሳ አይደለም ይመጣ። ስለዚህ የጌታችን ትንሣኤ በዚህ ከሙታን ስለሚለይ ወዘእም ሙታን ተንሳ ለማለት ዳግመኛ ተንሳ ብሎ አምጥቶታል ማለት ነው። ቀጥሎ ኢኮነ ባሕቲቱ ከዊኖ ሰባ ዘእም መንፈስ ቅዱስ ስጋሁ ለአዳም ዘምስለ ነፍሱ ሲል እናገኘዋለን። ኢኮነ ባሕቲቱ ማለት ብቻውን አይደለም ብቻውን አይደለም ምን የሆነው ሁለት ነገር የመጀመሪያው የሞትን ጸሩን ጣረኝነቱን አሰናበተልን ብለን ተናግረን ነበር ይህንን የሞትን ጸሩንና ጣረኝነቱን ያሰናበተው መለኮት ብቻውን አይደለም ሥጋም የለው መለኮት ገንዘብ ገንዘቡ ቢሆንለት የባሕሪ አምላክ ቢሆን አንድ አካል አንድ ባሕሪ ኢየሱስ ክርስቶስ የሞትን ጻሩን ጻረኝነቱን አሰናበተልን ማለት ነው። ምክንያቱም ብቻ ለመለኮት ብቻ ለሥጋ የምንሰጠው ከተዋህዶ በኋላ ምንም አይነት ስራ የለም። ለምሳሌ ጌታችን በዕውር ግንባር ላይ ዓይን ፈጥሯል። ምራቅ የስጋ ጠባይ ነው። ዓይን መፍጠር ደግሞ የመለኮት ጠባይ ነው። ስለዚህ ይህ መለኮት ነው ይህ የሥጋ ጠባይ ነው ብለን ለያይተን አንናገረውም። ቅዱስ ቄርሎስ፣ ቅዱስ ዲዮስቆሮስ እንደሚነግሩት የምንናገረው አንድ አካል አንድ ባሕሪ ኢየሱስ ክርስቶስ በዕውር ግንባር ላይ አይንሰራ እንላለን። ልክ እንደዚሁ ሁሉ የሞትን ጻሮን ጻረኝነቱን ያሰናበተው ብቻ መለኮት አይደለም፣ መለኮት ከሥጋ ጋር እንደተዋሃደ ነው። ሁለተኛው የሞተው የታመመው ብቻ ሥጋ አይደለም፣ መለኮት ከሥጋ ጋር እንደተዋሃደ ነው። እንዴት? እንደ ብረትና እንደ እሳት አንድ አንጥረኛ ብረቱን ከእሳት ውስጥ ከከተተው በኋላ ሲግልለት ይቀጠቅጠዋል። እሳቱን መጀመሪያ ልቀጥቅጥ ቢለው አያገኘውም። ነገር ግን ከብረቱ ጋር ከተዋሃደ በኋላ ሲቀጠቅጠው አይ፣ አሁን ብረቱን ቀጠቀጥኩ፣ አሁን እሳቱን ቀጠቀጥኩ ማለት አይችልም። ብረቱ ከስጋው ጋር እንደተዋሃደ ስለሆነ ሁለቱንም ሁሉ አንድ አድርጎ ይመታል ማለት ነው። ስለዚህ መለኮት በስጋ ታመመ፣ መለኮት በስጋ ሞተ እንላለን እንጂ ብቻውን ስጋ ታመመ፣ ብቻውን ሞተ ብለን አንናገርም ማለት ነው። ስለዚህ ኢኮነ ባሕቲቱ በማለት ጌታችን ይነግረናል ማለት ነው። ከዚያ ከዊኖ ሰብአ ዘእም መንፈስ ቅዱስ ሥጋሁ ለአዳም ዘምስለ ነፍሱ። ከዊኖ ሰብአ ዘእም መንፈስ ቅዱስ ማለት በግብረ መንፈስ ቅዱስ ፍጹም ሰው ቢሆን ነው እንጂ፣ ሰው ሲሆንም ደግሞ ሌላ አዲስ ሥጋ አምጥቶ አይደለም። ሥጋሁ ለአዳም ዘምስለ ነፍሱ፣ የአዳምን ሥጋውንና ነፍሱን ነሥቶ ተዋህዶ ነው እንጂ ይለናል። ምክንያቱም ጌታችን ወደዚህ ዓለም ሰው ለመሆን ሲመጣ ያንን መነሻ አድርገው አይ ራሱ ያዘጋጀው ስጋ ነበረ፣ ያዘጋጀውን ስጋ ይዞ መጥቶ ሰው ሆነ የሚሉ ስላሉ ስጋ ሁለ አዳም አለባቸው። አይ እንግዲህ ጌታችን ደግሞ የተዋሃደው ስጋን ብቻ ነው እንጂ ነፍስን አልነሳም የሚሉ ሰዎች እንዳይነሱበት ደግሞ ምናለ ዘምስለ ነፍሱ አለባቸው። አይቺ ነፍስ ደግሞ የመጣችው የነፍሳት ማከማቻ ቦታ አለ፣ ከዚያ ነው ይዟት የመጣው እንዳይሉበት ደግሞ የአዳም ነፍስ ናት በማለት ስጋሁ ለአዳም ዘምስለ ነፍሱ በማለት በግልጽ ጌታችን ነገረን ማለት ነው። ስለዚህ አንድ አካል አንድ ባሕሪ ኢየሱስ ክርስቶስ የሞትን ጻሮን ጻረኝነቱን አሰናበተልን፣ በስጋ ታመመልን፣ በስጋ ሞተልን፣ ሞትን በኃይል እና በስልጣን ድል አድርጎ ተነሳልን ማለት ነው። ይህንንም ጨምሮ ጌታችን እዚሁ ትምህርተ ኅቡዓት ላይ ሲነግረን ምን ይላል? ዘኢኃደገ ነፍሶ ውስተ ሞት ሥጋውንም በመቃብር ይቆይ ብሎ ያልተወው በኃይልና በስልጣን ያስነሳው ልልና ነፍስን ሰጥቶ ያከበረው የባህሪ አምላክ ያደረገው ብሎ ደግሞ ይነግረናል። እንግዲህ ጌታችን በበደል ምክንያት ሰውነታችን ባህሪያችን ከተዋረደ በኋላ እንደተዋረደ ይቅር ብሎ አልተወንም። ከአዳም አባታችን ጀምሮ ተለይታ የቀረች ዘርን አስቀርቶልናል። ቅዱስ ኢሳያስ በትንቢቱ ምዕራፍ አንድ ቁጥር ዘጠኝ ላይ ሶበ በእግዚአብሔር ጸባኦት እመ ኢያትረፈ ለነ ዘርአ ከመ ሰዶም እምኮነ ወከመ ገሞራ እምመሰልነ ይላል። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ይላል። ዘርን ባያስቀርልን ኖረው ይህች ተመርጣ ተለይታ የቀረች ዘር ደግሞ መሬታችን ቅድስት ድንግል ማርያም ናት። ይህን ገልጦ ሲነግርን ቅዱስ ዮሐንስ አፈወር ሃይማኖታዊ ምዕራፍ 66 ቁጥር 14 ላይ እንዲህ ይላል። ወሶበ ረከበ በስጋሃ ቅዱስ ወነፍሳ ቅዱስ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደስ በማለት ይነግረናል። ንጹሕና ቅዱስ የሆነ ሰውነቷን ባገኘ ጊዜ እግዚአብሔር የሚዋሃደውን መቅደስ የተባለ ሰውነቱን በማህፀኗ አዘጋጀ። ይህንንም ግን ብንናገር ሲፈጥረውም ሲዋሃደውም ሲያከብረውም አንድ ቅጽበት ላይ ነው እንጂ ፈጥሮ፣ ከዛ ደግሞ ነስቶ ተዋህዶ፣ ከዛ ደግሞ አክብሮ የሚል ቅደም ተከተል የለም። ሲፈጥረው፣ ሲዋሃደውም፣ ሲያከብረውም አንድ ሰዓት። ክብር የሆነውም ደግሞ ተዋህዶ እንደሆነ አባቶቻችን ይርጉናል። በዘተሰብአ ተቀብአ ተብሎ የሚነገር ማለት ነው። ይህም ማለት ሰው በሆነበት ገንዘብ በዚያው ሰው መሆኑ በራሱ ክብር ሆነው ለስጋ ስለዚህ ሰው መሆኑ በራሱ ሰው ሆኖ መገለጡ በራሱ ስጋን የባሕሪ አምላክ አድርጎታል ማለት። ሌላ አዲስ ክብር የሚፈልግ አይደለም። እንዲህ አድርጎ የነሳውን ስጋውን በመቃብር አልተወውም። ለምን እንዲህ አለ ብለን ብንጠይቅ፣ የመጀመሪያው ሰው ከሆነ በኋላ በዚያች በመከራው ሰዓት ስጋን ትቶት መለኮት ስለሄደ በዚህ ምክንያት ስጋ በመስቀል ላይ ሳለ ፈርቶ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ተናገረ ብለው የሚናገሩ ካህሪዎች አሉና፣ ይችን ይህችን እንዳይናገሩ ጌታችን ዘኢኀደገ ነፍሶ ውስተ ሞት ብሎ መለሰባቸው። ይህ ብቻ አይደለም፣ ጌታችን ሲነሳ በነፍሱ ነው እንጂ በስጋው አልተነሳም። ሥጋውን በመቃብር ትቶት ነው የተነሳው፣ ይዞት አላረገም የሚሉ ስላሉ በዚህ ምክንያት ጌታችን ቀድሞ ምን አለ? ዘኢኀደገ ነፍሶ ውስተ ሞት ብሎ በትምህርት ዋቱ ነገረን ማለት ነው። በሃይማኖተ አበው ምዕራፍ 71 ቁጥር 13 ላይ ቅዱስ ቄርሎስ ጌታችን ዳግም ሲመጣ ራሱ የሚመጣው በተዋሃደው ሥጋ በነሳው ሥጋ እንደሆነ በግልጥ ይነግረናል። ስለዚህ ዘኢኀደገ ነፍሶ ውስተ ሞት የሚለው ብዙ በጌታችን ትንሣኤ ላይ በተለይም ሥጋውን ተዋህዶ ተነስቶ ስለማድረጉ የሚነሱ ጥያቄዎችን የሚመልስ መዶሻ ነው ማለት ነው። ስለዚህ አንድ አካል አንድ ባሕርይ ኢየሱስ ክርስቶስ ሞትን በኃይልና በስልጣን ድል አድርጎ ተነስቶልናል። ዘበ መንፈስ ለአዳም ጸወኖ ነው ወአህየዎ ው በግብረ መንፈስ ቅዱስ ነስቶ የተዋሃደውን ይህንን ሥጋ አከበረው የባሕሪ አምላክ አደረገው በማለት ደግሞ ይነግረናል። የባሕሪ አምላክ ስላደረገውም ደግሞ እኛም ልልና ነፍስን አግኝተናል። አንደኛ የእኛ ባህሪ በዘባነ ኪሩብ ተቀመጠ። ከሦስቱ ቅዱስ አንዱ ቅዱስ ሆኖ የሚመለክ የሚሰለስ የሚቀደስ ሆነ። ብሉየ መዋዕል ተብሎ ተመሰገነ። እኛ ደግሞ የመለኮት ባህሪ ተካፋዮች ተብለን የእግዚአብሔርን ባህሪ በጸጋ መገለጫዎቹን በጸጋ የምንሳተፍ ሆነ። እርሱ ቅዱስ እንደሆነ እኛ በጸጋ ቅዱሳን፣ እርሱ ቡሩክ አምላክ እንደሆነ እኛ በጸጋ ቡሩካን የምንሆንበትን ሀብት አገኘን። እንዲህ እያደረግን እግዚአብሔርን መስለን የምናድግበትን ሀብት አገኘን ማለት ነው። ከዚያ ዘለብሶ ለአዳም መዊቶ ሀይወ ይላል። አዳም ስጋውን የተዋሃደው ወይም የአዳምን ስጋ የተዋሃደው የባሕሪ አምላክ ሞቶ ሳለ ህያው ነው። መዊቶ ህያው ሳለ ይላል መዊቶ ህያው የሚለው ሞቶ ሳለ ህያው ነው ማለት ነው። መዊቶ ሐየ ማለት ሞቶ በኃይልና በስልጣን ተነሳ ማለት ነው። ስለዚህ ጌታችን የአዳምን ባህሪ የነሳበት ዋነኛ ምክንያት በስጋ ሞቶ ሞትን በሞቱ ገሎ እኛን ለማዳን ስለሆነ በዚህ ምክንያት ዘለብሶ ለአዳም መዊቶ ሐየ ብሎ ጌታችን በትምህርተ ኅቡዓት ይነግረናል ማለት ነው። ይህንን ሥጋ እንደተዋሃደ ደግሞ ማድረጉን ሲያረጋግጠልን ዘአርገ ውስተ ሰማያት ተዋሪዶ ለሞት ይለናል። ዘአርገ ውስተ ሰማያት ተዋሪዶ ለሞት ማለት የመጀመሪያው ጌታችን በገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ እንደነገረን እንደዚሁ ደግሞ በመጽሐፈ ቀሌምንጦስም እንደተተረጎመልን ከአምስት ቀን ተኩል በኋላ ከልጅጅቶ ተወልጄ አድናሃለሁ የሚል ቃል ኪዳን ለአባታችን አዳም ጌታችን ሰጥቶ ነበረ። ያችን የገባባትን የኪዳን ለመፈጸም እና የገባለትን የቃል ኪዳን ሞት ለመፈጸም ያችን ሞት ፈጽሞ አከናውኖ እንዳረገ ሲያሳየን ዛርገ ውስተ ሰማያት ተዋሪዶ ለሞት ይላል። ሞት ቀድሞ እግዚአብሔር ራሱ የሰው ልጆች በመበደላቸው ምክንያት እንዲገዛቸው እንዲሰለጥንባቸው የፈቀደለት ነበረ። ኋላ ግን እሱ ራሱ ፍጥረትን ላስገዛለት ለሞት በትህትና ቀምሶት እሱን ራሱን ሞቱን በሞቱ ገደለልን እሾህን በሾህ እንደሚባለው ማለት ነው። ሞትን በሞቱ ገድሎ ነፃውን እምድኅረ መስቀል ሞቱ አበቴኮ ማእሰሮ ለሞት ይላል። ምን ማለት ነው? በመስቀል መከራ ከተቀበለ በኋላ የሞትን ፍዳና መከራ መርገምን አጥፍቶ እኛን ከሞት እዳን ነፃ አደረገን ማለት ነው። ጌታችን እኛን ለማዳን ሲመጣ የመጣበት ዋነኛ ዓላማ በስጋ ሞትን ቀምሶ ሞትን በሞቱ ገድሎ እኛን ለማዳን ነው እንጂ ሲመጣ እንዲያው ዝም ብሎ ያለ ፍርድ እንግዲህ ወዲህ ዲያብሎስ እስካሁን ድረስ መከራ ስታጸና ቆይተሃል፣ የበደልከውን ብድልሃል፣ የገደልከውን ገድልሃል፣ እንግዲህ ወዲህ ግን ይበቃህ፣ ልቀቅ ብሎ በግድ አላደረገውም። እርጥብ መስቀል ተሸክሞ ታጥቆ ጭንቅ መከራ ተቀብሎ ነው ጌታችን እኛን ያዳነን። አሁን የጌታችን ሞት ላይ ጥያቄ የሚያነሱ ሰዎች ይኖራሉ። የመጀመሪያው ጥያቄ ጌታችን እኛን ለማዳን መከራ መቀበል ቢኖርበት እንኳን መሞት ቢኖርበት እንኳን ለምንድን ነው በግልጽ በአደባባይ መሞት ያስፈልገው? ተደብቆ ይህን ያላደረገው ስለምንድን ነው ሊባል ይችላል። ጌታችን እንደዚህ ቢያደርግ ኖሮ ትንሣኤውን እውነተኛ ትንሣኤው ነው ብሎ ማንም ሰው አይቀበለውም ነበር ይኸውም ሊታወቅ በግልጽ የታወቀ መከራ ተቀብሎ እንኳን አይሁድ አይ ይህማ ውሸት ነው ብለው ላለማመን ያደረጉትን ጥረት መመልከት ይቻላል። ስለዚህ ጌታችን በድብቅ አድርጎ ሆኖ ደግሞ ቢሆን ኖረው ማንም ሊቀበሉ አይችልም ነበረ። በግልጥ ማድረግ ካለበት እንኳን ደግሞ ለምንድን ነው እንደዛ ያለ አሰቃቂ መከራ መቀበል ያስፈልገው? ለምንድነው የክብር ሞት ያልሞተው ብለን ብንጠይቅ ጌታችን መከራውን እንደዚህ ያድርጋቸው አሰቃዩም ብሎ አልመረጠም ነበር ምርጫው። የሚያሰቃዩት የጠላቶቹ የአይሁድ ነበር። ይኸውም ለምን ሆነ ቢባል አንድ ተጋጣሚ የሚጋጠመውን ቡድን ጠላቶቹ የሚመርጡለት ከሆነ የከፋውን ብርቱን፣ የሚያዋርድላቸውን ይመርጡለታል። እንደዚሁ ሁሉ ጠላቶቹ አይሁድም ክርስቶስን ያዋርድልናል ያሉትን የከፋ ያሉትን ሞት ነበር ይመረጡለት እሱም የመስቀል ሞት ለዚያውም፣ ከግርፋትና ከብዙ ስቃይ በኋላ ማለት ነው። እንዲህ ባለ ስቃይ አሰቃይተውት፣ ይህንን ሞት ረግጦ ኃይልና ስልጣኑን ገልጦ ሲነሳ ዲያብሎስንና አይሁድን ያዋረዳቸው። ስለዚህ በሞቱ ሞትን በመደምሰሱ ምክንያት እውነተኛ አምላክ የጌታችን ሞት በራሱ እንኳን መከራ የተቀበለው መከራ እንኳን ጽናት በራሱ ትንሣኤው ላይ አምላክነቱን እንዲገልጥ በግልጥ ግዱን ያስረዳል። እንደዛ የጸና መከራ ተቀብሎ በኃይልና በስልጣን ሲነሳ አምላክነቱን ስለሚገልጥ ጌታችን በግልጥ በአደባባይ ይህን መከራ ተቀብሏል ማለት ነው። እንግዲህ ይህን መከራ መቀበልም ካስፈለገው ደግሞ ለምንድን ነው እንደነ ኤርሚያስ በድንጋይ ተወግሮ እንደ ሌሎቹ ነቢያት በሌላ መንገድ መከራ በእሳት ተቃጥሎ ወይ በሌላ መንገድ እንደዚህ ሆኖ ወይ ደግሞ እንደነ ቅዱስ ኢሳያስ በመጋዝ ተሰንጥቆ ያልሞተው በዚህ መንገድ ዋጋ ያልከፈለልን ለምንድን ነው የመስቀል ሞትን የመረጠው ብንል ኋላ የምናነሳቸው ሦስት ምክንያቶች አሉ። ከነሱ በፊት ግን በድንጋይ ተወግሮ እና እነዚ በመሰሉት መንገዶች ጌታችን ለእኛው ዋጋ ለመክፈል እንደዚያ ቢያደርግ ኖሮ ሰውነቱ ይከፋፈል ነበረ። ጌታችን ደግሞ ልብ ብለን ካስተዋልን አንድም ቦታ የሰውነት ክፍሉ እንዲከፈል አልፈቀደም፣ አጥንቱ እንዲከሰከስ አልፈቀደም። ስለዚህ ይህን ሁሉ ያላደረገበት ምክንያት ይላል ቅዱስ አትናቴዎስ ቤተ ክርስቲያን የክርስቶስ አካሉ ትባላለች። ስለዚህ ይችን አካሉን ቤተ ክርስቲያን አካሉ የተባለው ምእመናንን የሚከፋፍል ማንም ሰው ቢኖር፣ ቤተ ክርስቲያንን የሚከፍል ማንም ሰው ቢኖር ከእግዚአብሔር የጸና ፍርድ እንደሚቀበል ያሳየናል ማለት ነው። ስለዚህ በዚህ ምክንያት ጌታችን በልዩነት መከራ መስቀል መርጧል ማለት ነው። ይህ ብቻ ግን አይደለም። እም ከመተለ አልኩ እምር እሰህ ኩሎ ሀቤ ብሎ ጌታችን በዮሐንስ ወንጌል ነግሮናል። ከምር ከፍ ባልኩ ጊዜ ሁሉን ወደ እኔ እጠራለሁ። ለዚህ ጌታችን ሕዝብና አህዛብን በርሶ በኩል አንድ የሚያደርግ እውነተኛ መሲህ ቅዱስ አምላክ ስለሆነ፣ በዚህ ምክንያት ጌታችን በመስቀል ሞት እኛን ለማዳን መጥቷል ማለት ነው። ይህ ብቻ ግን ደግሞ አይደለም። ቅዱስ አትናቴዎስ እንደሚነግረን ተበደል በኋላ አጋንንት ከምር እስከ ሰማይ ያለውን ቦታ በሙሉ በክፋት መርዛቸው ሞልተውት ነበር እነሱም ይራኮቱበት ነበር። ስለዚህ ጌታችን ከምር ከፍ ብሎ ተሰቀልና ሰማይ ጀምሮ እስከ ምር ድረስ ያለውን አየር በሙሉ ቀደሰልን። ከዚህም በኋላ ቅዱስ ዳዊት በመዝሙሩ እንደነገረን አርህ ሆሃ ተመኳድን ወይ ትራሃዋ ሆሃ ትለም ፍጥረት ወይ ባንጉሰ ስብሀት ብሎ ጌታችን ደጁን አስከፈተልን። ወደ መንግሥተ ሰማያት የምንሄድበትን ጥርጊያ መንገዱን ጠረገልን፣ አዲስ ጎዳና ሰጠን ማለት ነው። ስለዚህ እንግዲህ ወዲህ እሱን ሐዋርያችንን ተከትለን ወደ መንግሥተ ሰማያት እንጓዛለን እንጂ እንደ ቀድሞ በወጥመድ በሞት ወጥመድ ተይዘን ወደ ምድር አንወርድም ማለት ነው። በዚህ ምክንያት ጌታችን በመስቀል ተሰቅሏል። እነዚህ ብቻ ግን አይደሉም ምክንያቶቹ። የመጀመሪያው ትንቢት አናግሯል ራሱ ጌታችን ምን ተብሏል? በኦሪት ዘዳግም ላይ የምናገኘው አለ። እስራኤል ስቅል ተትሪያ ያለ መድኃኒትከ፣ እስራኤል ሆይ መድኃኒትህን የምታድንህን በተሰቅላ ታገኛታለህ ተብሎ ተነግሯል። ትንቢት ብቻ ግን ደግሞ አይደለም። ጌታችን ምሳሌም አስመስሏል። ይኸውም እስራኤላውያን ወደ ምድረ ርስቱ ጉዞ ሲያደርጉ እግዚአብሔርን በደሉት። በዚህ ምክንያት እግዚአብሔር አዘንና ነዘር እባብ ነዘር እባብ ማለት ክፉ መርዝ ያለው የበረሃ እባብ አስነስቶ ይፈጃቸው ጀመር። የዚህን ሰዓት በቃ እየረገፉ ሲሄዱ ሙሴ አዘንና ጌታ ሆይ እኒህን ምስኪን ሕዝቦች ከምትፈጃቸው እኔን ከጻፍክበት ከሕይወት መጽሐፍ ሰረዘኛለሁ። የዚህን ሰዓት እግዚአብሔር እንግዲያውስ ሕዝብህን ስራ ቅጣ ብሎ ነገረው። ከዚያ የሚድኑበትን መድኃኒት ነገራቸው። ምን አደርጋለው የናሐስ እባብ ስራ በዓለማ ላይ ስቀለው የነሐሱን እባብ ሰርተ በዓለማ ላይ ከሰቀልከው በኋላ የታመሙት ሁሉ እየቀረቡ እሱን እየተመለከቱ ድምፁን እየሰሙ እንዲድኑ ይሁን አለ እግዚአብሔር። ስለዚህ የታመሙት ይመጣሉ። ቅርብ የሆኑት መልኩን እያዩ ድምፁን እየሰሙ ይድናሉ። ራቅ ያሉት ደግሞ ድምፁን እየሰሙ ይድናሉ። ይኸውም ምሳሌ ነው። የበረሃ መርዘኛ ነዘር እባቦች የዲያብሎስ ምሳሌ፣ በበረሃ መርዘኛ ነዘር እባቦች ሕዝበ እስራኤል ሁሉ እንደተጎዱ ዲያብሎስም መርዝ በተባለ በክፋትና በተንኮሉ የአዳም ልጆችን በሙሉ በሞት እንድንገዛ እንድንሰቃይ ያደርጎናል። የነሐሱ እባብ የክርስቶስ ምሳሌ ነው። የነሐሱ እባብ መርዝ እንደሌለው ሕይወት እንደተገኘበት ሁሉ ጌታችንም ፍጹም የሕይወት ምንጭ ራሱ ሕይወት የሆነ ጌታችን ነውና እርሱን የተመለከቱ ድምፁን የሰሙ እንደዳኑ፣ ራቅ ያሉ ደግሞ ድምፁን ሰምተው እንደዳኑ፣ በጌታችን ዘመን የነበሩት የጌታችንን መልኩን አይተው ትምህርቱን ሰምተው የዳኑት ምሳሌ፣ በኋላ ደግሞ ራቅ ብለው ድምፁን ሰምተው ብቻ የዳኑት ደግሞ የኛ ዘመን ልክ እንደኛ ዘመን ከጌታችን ራቅ ብለን ብንገኝም ቃሉ ደርሶን ከመምህራን አንደበት ሰምተነው የመዳናችን ምሳሌ ነው። ስለዚህ የነሐሱ እባ ምሳሌ በዓላማ ላይ እንደተሰቀለ ጌታችንም ይሰቀል ዘንድ አለው። ይህንንም ደግሞ ራሱ ጌታችን በቅዱስ ወንጌል ላይ የነሐሱ እባ ሙሴ በዓላማ ላይ እንደሰቀለው የሰው ልጅ የተባለ ክርስቶስም እንዲሁ አሳልፈው ሰጥተው ይሰቅሉታል፣ ይገድሉትማል ብሎ ጌታችን ራሱ ነግሮናል ማለት ነው። ስለዚህ ጌታችን በመስቀል ሞት እንዲህ አድርጎ ፍጹም ካሳንክሶ ሁላችንን ወደ እርሱ ሰብስቦናል ማለት ነው። ይህንን ለምን አደረገ ብለን ስንል ደግሞ እንዲህ ብሎ ይመልስልናል። ትምህርት ተዋቱ በእንተ ዘተሀየለን ዲያብሎስ ትካት። ዲያብሎስ አምስት ሺህ ከአምስት መቶ ዘመን እንደ ገል ቀጥቅጦ እንደ ሰም አቅልጦ አስጨንቆ ይዞን ነበረ። አባቶቻችን እንደሚተርኩልን ዲያብሎስ በአዳምና በእናታችን በቅድስት ሔዋን ላይ የጨለማ መጋረጃን ጋርዶ የባርነት መከራቸውን አጽንቶባቸው ሲኖር አንድ ቀን እንዲህ ብሎ ጠየቃቸው። እንዲህ የሚያስጨንቃችሁን መከራ እንዳቀልላችሁ ለምን የባርነት ስማችሁን ጽፋችሁ አትሰጡኝም? አላቸው። የዚህን ሰዓት እውነት መስሏቸው አዳም የዲያብሎስ ወንድ አገልጋይ፣ ሔዋን የዲያብሎስ ሴት አገልጋይ ብለው የባርነት ስማቸውን ጽፈው ሰጡት። ዲያብሎስም በሁለት አሁን እኛ ኮፒ እንደምንለው በሁለት እብነ ሩካን ይባላል። በነዚያ አድርጎ አንደኛውን በዮርዳኖስ ወንዝ ስር አንደኛውን ደግሞ በሲኦል አስቀመጠው። ጌታችን ደግሞ ለስም አጠራሩ ስግደት ይሁንና በዮርዳኖስ ያስቀመጠውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦ አጠፋልን። በሲኦል የነበረውን ደግሞ ጌታችን በሞቱ ጊዜ ወደ ሲኦል ሲወርድ ነፍሳትን መዝብሮ ከሲኦል ሲያወጣ በዚያ የነበረውንም ደምስሶ አጥፍቶልናል ማለት ነው። ስለዚህ በእንተ ዘተሃየለን ዲያብሎስ ትካት፣ ዲያብሎስ እንዲህ አድርጎ ስለተበረታታብን በዝንቱ በእንተ ህማሙ አራየን ነው ሙስናሁ ፤ ስለዚህ እንዲህ አድርጎ እንዲህ ባለ መከራ በመቀበሉ የዲያብሎስን መጥፋቱን መዋረዱን ጌታችን አሳየን ማለት ነው። እንዲህ አድርጎ እንግዲህ በህማሙ መከራውን ከተቀበለልን በኋላ በቲኮ ህምዘ ኃይሉ ሰጠጥ አመስገርቶ ተመልከቱ። በቲኮ ህምዘ ኃይሉ ሰጠጥ አመስገርቶ እግዚአብሔር ከዲያብሎስ ባህር የምትነቃ ነቃህል ሊሆን ካጠፋልን በኋላ ፍዳሞትን አጠፋልን። አሽክላውን ቆርጦ ጣልልን የዲያብሎስን። እንዴት አድርጎ ብንል ዲያብሎስ አቡሃ ለሐሰት ተብሎ ይነገርለታል። ለምን አቡሃ ለሐሰት ያሐሰት አባቷ ለምን ተባለ ብለን ስንጠይቅ ቀድሞ እግዚአብሔር ሲፈጥር ከፍጡራን ወገን ማንም ኃጢአት የሚገኝበት አልነበረም። ራሱ ወዶ ፈቅዶ አምጦ ኃጢአትን የወለዳትና ያሰባት አባቷ የሚባለው ዲያብሎስ ነው። ውሸትን የወለዳት ኃጢአትን የወለዳት፣ ስለዚህ የሐሰት አባቷ ይባላል። ይህ የሐሰት አባቷ ዲያብሎስ ባመጣው ተንኮል ምክንያት በሰው ልጆች ሁሉ ጽነት ነግሶባቸው ይኖር ስለነበረ ያችን ጽነት እያመካኘ በማህፀን አጋንንትን እያቆራኘ እንደሚኖር እንደነበረ ተናግረናል። ጌታችን ይህንን መርገም ቆርጦ ጥሎልናል። ስለዚህ ይህች ነቃሃሊዮ የምትባለው ደግሞ በቤተክርስቲያናችን ትምህርት እንደሚነገረው የሕሊና ኃጢአቶች ሶስት ደረጃዎች አላቸው። ትንታ፣ ነቃሃሊዮ እና ቁርጠ ሃሊዮ ይባላሉ። ይህች ነቃሃሊዮ የትነታ ሀሳብ እድሜ ሲሰጣት ነውና ይህችን ነቃሃሊዮ መርዝ ብሎ ይናገራታል። ጌታችን በቲኮ ሕብዘ ኃይሉ ብሏል። የመርዙን ኃይል አድክሞ ብሎ ስለሚነግረን ነቃሃሊዮን መርዝ ብሎ ይመስላታል። ለምንድን ነው መርዝ ያላት ቢባል በመርዝ ትንሽዬ አካላችን እንኳን ቢነካ መላ አካላችን ውስጥ ተሰራጭቶ ሰውነታችንን እንዲጎዳ እንዲገል ሁሉ ዲያብሎስም አንድ ጊዜ በአዳም በኩል በመጣት መርዝ በሆነች ሀሳቡ ምክንያት የሰው ልጆች በሙሉ ተጎድተውባታል። ለዚህም ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 5 ቁጥር 18 ላይ በደንብ በግልጽ ይነግረናል። አንድ ሰው በበደለው ምክንያት የሰው ልጆች ሁሉ ተጎዱ በማለት በግልጽ ነው የሚነግረን ቅዱስ ጳውሎስ። ስለዚህ በዚህ ምክንያት ነቃሃል ሊሆን በመርዝ መስሎ ይናገራል ማለት ነው። ጽነት የምንላት የኃጢአት ዝንባሌ ናት። ይህችንም ደግሞ የሚቀሰቅሳት ራሱ ዲያብሎስ ነው። የነቢቡን የገቢሩን ኃጢአት ደግሞ በመረብ ይመስለዋል። በመረብ ብዙ አሳ ማጥመድ ይቻላል። እንደዚሁ ሁሉ በነቢብና በገቢር ኃጢአት ያልተጎዳ አንድም ሰው አይገኝም። ስለዚህ የነቢቡና የገቢሩን ኃጢአት በመረብ መስሎት እናገኘዋለን ማለት ነው። በመጽሐፍም ምን ተብሎ ተነግሯል? ወሶበ አለዋ አቡነ አዳም ኮነ ፍናዊሁ ለአለም መብእሰ ወግወፅ አወፀ ተብሎ ተነግሯል። አንድ አዳም አባታችን በመበደሉ ምክንያት የዓለም ጎዳና ሁሉ የተበጣበጠ አባጣ ጎርባጣ የበዛበት የመከራ ዓለም ሆኗል ማለት ነው። ስለዚህ የዚህ ምክንያቱ የአባታችን የቅዱስ አዳም መበደል ነው። በአንድ አዳም ሁላችን ተጎድተናል ማለት ነው። ስለዚህም ጌታችን ምን አደረገ? የዲያብሎስን ኃይሉን አደከመና ነቃሃል ሊሆን ስለቆረጠልን በዚህ ምክንያት ጽነትን አጠፋልን። ጽነትን አጥፍቶ በጽነት ምክንያት ቁራኝነት ጠፋለን። ቁራኝነትን በማጥፋቱ ምክንያት ነቃሃልዮ የለችም ጠፋችልን። ነቃሃልዮ በመጥፋቷ ምክንያት ደግሞ የነቢቡን የገቢሩን ኃጢአት አጠፋለን። የነቢቡን የገቢሩን ኃጢአት በማጥፋቱ ደግሞ ፍዳሞትን አጥፋለን። ስለዚህ ሁላችን ከሞት በደል እንዲህ አድርገን ነፃ ሆነናል፣ ከባለ ዕዳነት ነፃ ሆነናል ማለት ነው ጌታችን እንዲህ አድርጎ ከቁራኝነት ነፃ አድርጎናል። እንግዲህ ወዲህ ሰው ወዶ ፈቅዶ ለዲያብሎስ ስራ ይገዛል እንጂ ዲያብሎስም ሆነ ኃጢአት በሰው ልጆች ላይ መሰልጠን አይችሉም። ቅዱስ ዮሐንስ አፈወርቅ በአስራ ሁለተኛ ተግሳጹ ላይ እንዲህ ብሎ ይነግረናል፤ ኃጢአት የሰው ልጆችን አስገድዳ መግዛት አትችልም። ሰው ወዶ ፈቅዶ ይሰራታል ወዶ ፈቅዶ ስለሚሰራት ኃጢአት ደግሞ መናዘዝ ግዱን ይገባዋል ማለት ነው። ስለዚህ ይህን የእግዚአብሔርን ጸጋ ገንዘብ ማድረግ የሚፈልግ ሰው ፍጹም በትህትና ኃጢአቱን በደሉን ለእግዚአብሔር መናዘዝ ይገባዋል ማለት ነው። ለጌታችን እንዲህ አድርጎ ከቁራኝነት ፍጹም ነፃ አድርጎናል። እንግዲህ ወዲህ እርሱን ተከትለን ወደ ሰማያዊ መውጣት ነው እንጂ ወደታች መውረድ የለብንም ማለት ነው። ይህንን ጌታችንን ዲያብሎስ እና ከሞት ቁራኝነት ነፃ ያደረገበትን መንገድ እንዴት እንደሆነ ደግሞ በግልጥ ዲያብሎስ እና ጌታችን ያደረጉትን ንግግር እንዴት አድርጎ ጌታችን ዲያብሎስን ድል እንደነሳለን የሚገልጠውን ክፍል ደግሞ በቀጣይ ክፍለ ጊዜ እንመለከታለን። ሰላም ቆዩን።